እንግዲህ አይሚዬና ቡራዬ እንግዲህ በአዲስ ስራ መጥቷል። ዛሬ የሚያምር አበሻ ቀሚስ ለብሶ መጥቷል። በነገራችን ላይ በተለይ ዱባይ ያሉ ማለት ነው አበሻ ቀሚስ ፊት ያላቸው እንግዲህ ፕሮሞሽን ማሰራት ትችላላችሁ። ለምን እነዚህ ልጆች ታዋቂ ናቸው። በነገራችን ላይ ብዙ ተመልካች አላቸው፣ ብዙ ወዳጅ አላቸው። ቡሩኬና አይሚ እውነት ለመናገር እንግዲህ ዛሬ የኒ አበቦች ማለት ነው አምሮባቸው መጥተዋል። በሚያምር አበሻ ልብስ ማለት ነው አበሻ ቀሚስ፣ አበሻ ልብስ ወንዶች አበሻ ልብስ ነው የሚባለው እና እንግዲህ ዛሬ በአይሚ ቤት እንዳትቀሩ የሚገርም ቪዲዮ ይለቀቅልናል ብዬ አስባለሁ። ሽር ብትን ያሉ ነው። ማንም አይሰሙም። በቃ ማንም አንድ ስለሆኑ ደስ ብሎኛል። እውነቱን ለመናገር እንግዲህ አይሚዬም እንግዲህ በዱባይ ከቡራ ጋር መገናኘቷቸው ወይም ደግሞ መገኘቷ በጣም ደስ ይላል። እውነት ለመናገር ልብስ የጥቁስ ጉን ባይዘ ወይም ማውራቸው ሀሳቤ የተሰረቀ ነው እና ጊዜን እንደዚህ የተጠቀምኩ ነው ጋይስ። እና እንግዲህ ዛሬ ጠብቁ ማለት ነው። በጣም ነው መወዳቸው፣ በጣም ነው ማከብራቸው። ከዚህ በኋላ መጥፎ ነገርም እኔያዎችም አላውቅም። በእርግጥ ግን በቃ የተመቸኝ ቪዲዮ መሰራለውኝ። ማንም እንድሳደብኝ አልፈልግም ወዳችኋለሁ፣ እንጂ ጋይስ። ባላችሁ በሰላማችሁ ብዛ። ላይክ ሰብስክራይብ አርጉ።